የእዛን ቀን ልጆቹንና እሷን ዳውን ለማድረግ የሚሄድበት ርቀት ራሱ በፊት ከምታውቁት የተለየ ማንነት ነው። የምታውቁት የተለየ ከሌላ ጠላት ጋር ነው የምታደርጉት። ይወጣችሁ ጠላት ከጠላት ጋር ነው የምትገናኙት ፊት ለፊት የምሬ ነው። ምራቱ ውጪ ምንድን ነው? ኮሚኒቲው ነው። አልተለመደም። ሰላም ነው መፋታትም ቤሱና ስለልጆችሽ ማውራት ስንገናኝ፣ መገለማመጥም አልነበረብንም ወይ ምናምን? ይሄ ሁሉ ድራማ ዊዶን ይል አልተስማማንም። ሰላም ነህ፣ እንዴት ነን? እኔ ደህና ነኝ። ልጆቹ እንዴት ናቸው? ፋዘርስ ዴ ቢሆን እኔ አዶን ኬር ደን ፋዘርስ ዴ ብሬክፋስት ብን ጋብዘው ከልጆቼ ጋር ያ ማለት ቦይፍሬንድ ይሆናል ባለ ይሆናል ምናምን አይደለም። ግዴታ መነካካት የለበትም ሰው ፒስ ግን መፍጠር ይቻላል ልጆች ሲኖሯት ምንም ችግር ያ፣ በቃ ከጠበቅላት እኮ ይባላል፣ ጓደኞቹ እሷ ትዝናናለች። መሰቃየት አለባት። እሷ አይደለች እንደ ፍቼ የፈለገችው እሷ አይደለች እንደ ዲቮርስ ላድርግ ያለች ይባላል። ዊችስ ሮንግ ማለት ነው። እንደ ኮሚኒቲ ልሰራበት የሚገባ ሰው ሲታማ ሲፋታ ጠላት አይደለም። አንድ ላይ የነበራችሁ ጥሩም ሆነ መጥፎም ሆነ አንድ ላይ ልጆች አፍርታችኋል። ልጆቻችሁ ላይ መልካም መሆን ስለ ልጆቻችሁ ፊውቸር መስራት አለ። ቲም ናችሁ፣ በጣም እናንተ ልጆቹ አባትም እናትም ይፈልጋሉ። አስለንታ ሁለቱ ያስፈልጋቸዋል። እዛ ላይ ብሰራ ጥሩ ነው፣ ሁሌ ማለት ነው እንጂ መታ ካልታረቃችሁ ልጅ ማሳደግ ይከብዳል፣ አብራችሁ ካልሆናችሁ። እንዴ ለምንድ ነው የሚከብደው? የሚከብደው እኮ ሰላም ማጣት ነው። ልጅ ማሳደግ ልጅ ማሳደግ ኦርኮ ኦፍኮርስ ምቾት አይሰጥም፣ ብቻ ብዙ ነገር አለ፣ ቻሌንጅ አለ፣ ግን ከምታጩ ሰላም አይበልጥም። ከሄደክሽ አይበልጥም። አንቺ እኮ አሞሽራሽን ከተኛሽ ልጆቹ ሰተሽ አታበይም በስነስርዓት የረባ ምግብ ወይ ሲሪያል ሰተሽ ቁጭት ያለሽ ያ እንትን ይላሉ። እስኪሻሽ ደና አስከቶኝ ማለት ነው። እና ደህና ከሆንሽ ግን፣ እናት ደህና ከሆንሽ ብዙ ነገር ይስተካከላል። ፒስ ኦፍ ማይንድ ደህንነት ደግሞ የአእምሮ ጤና የአእምሮ ሰላም ነው። ከሀገር ውጭ ነው ምግቡ ምኑ እንደ ልብ ነው፣ ግን አእምሮ ሰላም ማጣት ነው ዋናው ችግሩ ለሁላችንም ማለት ነው። ስቴቢሊቲ የስራን አንደርስታንድ ማድረግ ስትረስ ስራ ቦታ ባላንስ አለ ማድረግ አንደርስታንድ አለማድረግ ማድረግ ደግሞ ብሌም የሚበዛልና ያን በካልቸራችን ልንሄድ አንችልም። ላይፍ ስታይሉ እንደዛ አይደለም። ይቅርታ፣ ሁለታችሁም ለየብቻ ነው የምታወሩት። ተደራርገናል ወይስ ማነው የሚሰማው? አትሰሚም፣ አትሰሚም። አንቺም ለብቻሽ ነው የምታወሪው፣ ሰው ለብቻ ነው ለመደም እና ብዙ ነገር ይቀረናል። እና ተጎድተን እኔ እኮ ምንድን ነው እሱ የምለው ተጎድተን ከመለማመድ መጀመሪያውኑ ትንሽ ትንሽ መሞከር፣ በአንዴ የሚስተካክል ነገር የለም። ግን ጉድት ብሎ ጉዳቱ ከደረሰ በኋላ ከመለማመድ ትንሽ ትንሽ ፕራክቲስ ማድረጉ አይከፋም ብዬ ነው የማምነው። አሁንም እያወራች ነው ብቻዋን ባይተወይ፣ ለምንድን ነው የምለው አሁን በተለይ እናት ልጅ ካልጅ እናት ደህና ኮች ብዙ ነገር ይስተካከላል። እናት ሰላሟን ካጣች ልጆች እንኳን በስነስርዓት አብስላ ማብላታችን ጤነኛ ምግብ ማለት ነው። ከሰው ሀገር ውጭ ስንኖር አብስሎ መብላት ግዴታ መሆን ሊገባ መገባት አለብን። ምክንያቱም ከጤና ጉዳይ ነው። ወፍራፍራው ልጆች ለምን ይኖራሉ? መስራት የተቻለ ግን፣ እናት ቢዚ፣ እረፍት ካጣሽ በተለመደ በሲሪያሉ በምኑ ይ ቺፕና ጌቱ ምናምን በሱ በሱን ስታውሉ ትክክለኛ አይመጣም። ልጆች ጠግበው ያድራሉ ግን ኒትሪሽና ቫሊድ የሆነ ነገር እንትን አይሉም። ጭንቅላታችሁን በዛው መጠን ነው ፍንክሽን የሚያደርገው ጥሩ ምግብ ጥሩ አመለካከት ይፈጥራል ብዬ ነው የማምነው። ያ እና ሰላም ደግሞ ዋናው እሱ ነው። እንዳልሽው እህቴ ብዙም እኛ ሀገር አልተለመደም። ይሄ ሰው ሲለያይ ምናምን በአንዴ መቀየር ባይቻል፣ በትንሽ ትንሽ እንኳን በአንዴ ዳሜጁ ከበዛ በኋላ ያልኩት ምድ ዳሜጁ ከበዛ በኋላ ዌክ አፕ ከማድረግ መጀመሪያውኑ ትንሽ መሞከር፣ መድረስ እኮ አይደለም ትንሽ ትንሽ ለመጠጋጋት መሞከር፣ ቢያንስ ለልጆችን ሰላም ለመፍጠር። እኔኮ የሚገርመኝ ምንድን ነው እሱ እኛውም አብዛኛዎቹ ኢትዮጵያውያናችን ኢትዮጵያችው ሀብታም ሆነን አይደለም ያደግነው፣ ግን አስተዳደጋችን በጣም የሀብታም ነው። ከሀገር ወተን ያለን ሁላችንም ብታዩ ወደኋላ ስትመለሱ ከሰፈር ሰው ተጫውተን ምን ብለን ሁሉ ነገር ቤተሰቦቻችን ሀብታም ይሁኑ ድሃ ይሁኑ ማን ሀብታም ልጅ ምናምን የበር የሚዘጋባቸው ሰዎች በግንባር ውስጥ ካሉት ውጭ ማለት ነው። ሁላችን እኩል ተራግጠን ተጫወተን ምን ብለን ይነጋል ሊመሻል ትምህርት ቤት ክረምቱ ደስ ብሎ ምናምን ነው የምንመለሰው። ሌላ አይታየንም እኛ እንደ ልጅ ማለት ነው። ያ ማለት በጣም ወርቃማ ቻይልድ ሁድ ነው። ልጅነታችንን ጥመናል እንደ ልጅ ማለት ነው። ስንመለሰው እንስቃለን ሁላችን፣ አብዛኛዎቻችን ከስንት አንድ የሚበደሉ ሊኖሩ ይችላሉ። ግን ያ ቻይልድሁድ ያለ ምንድን ነው ተከፍሎበት እንኳን አይደለም። በቃ ሰላምና ጥሩ ስላደግን ማለት ነው። ከዛ በኋላ እህት የምንዳችሁ እንደዚህ ህይወት የተለያየ አቅጣጫ ይወስደናል። በትዳራ ለመስተካከልም በጤና ስራ ብዙ ብዙ ፈተናዎች አሉ። ጥሩም ደግሞ ሆኖ ሊገጥም ይችላል። የየራሱ ዳይሬክሽን ማለት ነው። ዛሬ ደህና ሆነ ማለት ነገ ፐርፌክት ሊሆን አይችልም። ላይፍ እንደዛ ነው ይቀያየራል። ግን ምንድነው እሱ የኔ ፖይንት እንደዛ አሁን አድገን ፌስ እያደረግን ነው ላይፍን ማለት ነው። ጥሩም ከሆነ ጥሩ፣ መጥፎ ከሆነ መጥፎ እያየናት ነው ከሀገር ውጭ ማለት ነው። ግን አንድ በአካፕ ያለን ምንድን ነው እሱ፣ አብዛኛዎቻችን ጥሩ ቻይልድ ሁድ አለን አስተዳደጋችን ማለት በሰላምም ቡርቅ ብለን ያደግነው ማለት ነው። በቀን መብላታችን ትዝ ያለን የሰው ቤት ንፍሮ፣ የሰው ቤት ክረምት በቆሎ በልተን ከሰፈርቀ ስንጫወት ራሱ ምሳ ምግባችን ረስተን ያደግን አብዛኞቻችን። የት ነው የት ምግባ ሳይታወቅ ነው ማታ ገብተን የምንተኛው ማለት ነው በልጅነት እና ያ፣ በአካፕ ደስ የሚላለን ግን ከአገር ውጭ ያሉት ልጆች ያ ኦፕሽን የላቸውም እና ቻይልድሁድ ደግሞ በእንዲህ አይነት ነገር አንድ ሰን ባለመደራረግ በዘን በአባት በእናት ወይም ልጆችን ራሱ ደግሞ ንቃትም ራሱ ማለት ነው። ያልነቁ ቤተሰቦች ልጆቻቸው ፍና ልጋ ያስቀምጣል። ወጣ ወጣ አድርጎ ማጫወት፣ ዞር ዙር ማድረግ፣ ጊዜ መስጠት ና የሚባል ነገር ላይኖር ይችላል። ያ ማለት ቻይል ቻይልድሁድን በጣም ሩን ነው የሚያደርገው ያሉትን የልጆቹን ማለት ነው። በዚሁ ሜስዳፕ ሆኖ ሲያድጉ ወደኋላ ዞር ሲሉ እንደኛ እንኳን ባካፕ የላቸውም። እኛስ ባካፕ ባለን አስተዳደጋች ላይ እንስቃለን ሲያድጉ የሚገጥማቸው ላይፍ ላይ ጥሩ ካልሆነ ኢማጅን እንግዲህ፣ ሩህ እንዲሆን እና ሪቨርስ አይደረግም ቻይልድሁድ እና በተቻለ መጠን ህቴ እንደገለጸችው ማለት ነው ሰላም ያስፈልጋል። ቢያንስ አንድ ፋሚሊ፣ አንድ እናት ወይ አባት፣ ሁለቱም ካልሆነ አንዱ ሰላሙን ይዞ አስጠብቆ፣ ጥርሱን ነቅሶ፣ ልጆቹን ተቆጣጥሮ የሚፈልገው ደረጃ ጋር ማድረስ ይሻላል ወይም ይቻላል ብዬ ነው የማምነው። አመሰግናለሁ። ልክነ እንደዛ ነው ማስበው። አይ ልክ ነሽ እኮ እኔ ሁሌ ሰው በቃ እንደ ነገርኩሽ እኮ ነው እንደ ኮሚኒቲ መሰራት ያለበት። ሰው መቶ ለማስታረቅ ጊዜ ከሚፈጅ ሰው በቃ እንደኔ አይነት ሰው ቆራጥ ሰው ካለ እኔ አሁን ነገርኳቸው። የሆነ ነገር ከወሰንኩ ወሰንኩ ነው፣ ምንም አይመልሰኝም። ካልወስን ግን ይከብደኛል። ሰው አዳምጣለው፣ ኮርስ ሰው ነኝ። ከዛ በፊት አዳምጫለሁ፣ አቶች ወይ ምናምን ለእነሱ ብዬ አራት አመት በይወቴው ወስት አድርጌያለሁ፣ ለፋሚሊ ቪዲዮ ማለት ነው። እውነት በመናገር ግን ከዛ በኋላ ግን ስወሰን በቃኝ ሰው በቃኝ ሰው በቃኝ። ላይክ ተነጋግረን እንደዚህ በልጆቼ እናውራ ሲባል ክሬዲት ለማግኘት ሰውን የማይፈላልግ ቦታ ላይ ቁጭ አድርጋችሁ አስታርቃችሁ ለመሄድ፣ ከዛ በኋላ የሚያጦረውን ሪስክ የሚወስደው ያ ሰው ብቻ ነው። ዛሬ ጥቅም የሚኖረውና ስለ ልጆቹ ማውራት በሰላም መለያየት ዩ ኖ ፓረንቲንግ ታይም ላይ ማውራት ስለ ልጆቹ የምናድርግ ማለት ግዴታ። ሰው ከተለያየ በኋላ እኔ ጠላት የሚሆነው በእኛ ኮሚኒቲ ነው። በቃ ጠላት፣ መሰዳደብ፣ ሀሜት እኔ የማይገባኝ ነገር ነው። ለምን እንደዛ እንደሚሆንም አላውቅም ሆነስትሊ። ምክንያቱም ለልጆቹ ጥቅም ስለሌለ ጥቅም የለውም። የፓረንት ጠላት መሆን ልጆቹን ነው የሚጎዳ ልጆቹ ነው የሚጎዳው። እውነቴን ነው የምልሽ። አንቺ ግን ተስማምተሽ በልጆች ዙራ ላይ አንድ አይነት ነገር አቋም ቢኖርሽ ልጆቹ መፋታትሽ ከሚጎዳቸው የበለጠ ይሄ ላይክ ጠላት የሚወርስ በርስ ይጎዳቸዋል። ምክንያቱም አባትየውም አባት ነው መጥፎም ሆነ ጥሩ፣ እናትየውም እናት ናት መጥፎ ሆነች ጥሩ። ሰው እንደ ኮሚኒቲ ቢሰራ ላይክ እኔ ብቻዬን ሰርግ ወይ ደግሞ ቸርች በቃ ያለ ልጆች ልጆቼን ጥዬ ዘንጬ ብሄድ መጠየቅ መቻል አለብ ልጆችሽስ? መባል አለብ። ገብቶሻል? ሌላ ሌላ ሀሜቱ ሌላ ሀሜቱ እንዳለ ሆኖ በሌላ ከምታሙ ሰውን ሰው እኔ ልጆችን ጠይቀር ያለ ልጆቼ እንደማላምን በሆነ ነገር ሰው ለ ሊነገር የሚገባል እናት ነሽ ልጆችሽ ጋር ተገኝ፣ ጠይቂያቸው። እናቱ አባቱን ሴት እንደዛ አባቱን ፍቅር የለውም ልጆች አባቱን መባባል ልጁን ጥሎ የሚሄድ አባትን እያበረታታችሁ ልጇን የምታሰዱት እናትን ደግሞ ታማላችሁ። ይዛ ወይ እንደዚህ ነው። እዚህ እዚህ አላውቅም፣ ሌላ ሆፕ አላውቅም። እዚያ ጋር እንደዛ ናቸው። ልጁን ጥሎ ተሽቀርቆ ሱፉን ለብሶ ልጆቹ ምን በሉ ምን ጠጡ የት ዋሉ፣ ተማሩ አልተማሩ፣ ምን ላይ ናቸው አያውቅም። ዘንጦ ቸርችነቱ ጋር ሲቀመጥ ይደነቃለች፣ አምሮበት፣ አልከተፋታ። እኔ ምልሽ ግን ይቅርታ ቶፒኩ እንኳን ብዙም